ካምዳውን ካምዳውን ካምዳውን አብረሽ ካምዳውን። ቢያንስ ጥፋት ግን ለማመን ሞክር። ከዚህ በፊት እንግዲህ ማስረጃ አለ። በነገራችን ላይ የራስህ ዩቱብ ላይ ማለት ነው አላገኘዋትም አላወራትም ነውል። ዛሬ ደግሞ አውርቻታለሁኝ። ቴሌግራም ላይ ደውላ ነበረ። ኢትዮጵያ ሲገባ ነው የደወለችልኝ። ኦኬ እሷ ደወለች አይደለ? ቢያንስ እቺ ልጅ አታውቅም አብረ ስራ ስንሰራ ነበር ወይም ደግሞ ለማስታወቂያ ስራ ነው ፎቶ የተነሳን። ብለቅ ሩታ ዋሽታል፣ አይደለም እቺ ልጅ በዛሳ ስጠይቅኝ እንደዚህ እንደዚህ ብዬሽ ነበር። አሁን ግን የደውላልኛለች ብለቅ፣ ማሳወቅ ግድ ይላል። እንግዲህ መቼም በመዳም ቅመሞች ግፊት ብትጋቡም በቤተሰብ በስረስራ ባትጋቡም በመዳም ቅመሞች በጥቂት ማለት ነው በህዝብ ፊት ነው ተጋቡ ያላችሁ ማለት ነው። እኛማ ዩቱብ ላይ ነው እንጂ በተለይ እኔን አይጨምርም፣ እኔን አይጨምርም። ወዳችኋለሁ፣ አከብራችኋለሁኝ። ቪዲዮችሁን ላይክ ሰብስክራይብ አደርጋለሁ። ይሄ ነው የኔ ድርሻ ማለት ነው። መርዳት የሚችለውን በዚህ ነው። ገባችሁ? ሲቀትል ደግሞ በህዝብ የምትሉ በቪዲዮ ነው የሚያዩት ህዝብ ካዩ ራሱ። ሲጀምር የትኛ ህዝብ ነው? የትኛው እውቅና? ገባችሁ? በውሸት በህዝብ ፊት ነው የተጋባችሁ እናንተ ምናምን። ኧረ ቆይ በአቤል እማመጣለሁ፣ በአቤል ወይ ኔ እንጀቴ ተቀጥል ነው አለ በአቤል ጌታን አቤል ሄ ወይስ ዛሬ ወንደልጫስ ቋቅ ነው የምትሉኝ። ባዘው እንደዚህ ሴት ሴት ቅስር የምትሮጡ ወንዶች ማለት ነው ቋቅ ነው የምትሉኝ። ማርያምን በጌታ ስም ጓንድም አትመስሉኝም። ሲቀጥል ደግሞ ሩታዬ ትክክል የተናገርሽም አለ ትክክል አሎኒ ነገር አለ ሲቀጥል አንቺ ለቤት ቤተሰብሽም ሚዲያ ያወቀ ነው ነጽ ያደለችው ራሷ ወጥታ ተናግራለች። ለቤተሰብ በጀመራም ክብር አልሰጠሽም፣ ባይዘዌ ስቀጥል ደግሞ ቢያንስ ልንገርሽ ተናግሮሻል። ያ ኤፍሬም መናገሩ ትክክል ነው ያልኩ አይደለም ተናግሯል። አዎ እውነት ለመናገር በሳ በሱ ቪዲዮ ሊሰራ ነበር፣ ግን አልተመቼኝም። በቃዛ ነበረ ስራ ዛሬ ማለት ነው፣ ቤት ነበር ሁሉም። ስለዚህ እንዴት አባቴ ቪዲዮ ልስራ አሁን ግን ነው ስታይት የሚሰጠው ማለት ነውና እሱ ተናግሯል። ንግግሩ በጣም ያስጠላል። ኤፍሬም ትክክል ግን በዚህ ደረጃ ሚዲያ ላይ ቢያንስ ወንድም ነው፣ አያገባክም፣ አይመለከትም። ትክክል ነው፣ መግባት አልነበረበትም። እናንተ ደግሞ ሚዲያ ላው የወጣችሁ ሰዎች ናችሁ። ኤፍሬም አሁን ለምሳሌ ያ ቪዲዮ ከሚያወራ በውስጥ መሰር ቤት ያውቃል። ስልክ ላነሳ ማልሽኝ እንዴ የት ነው ያለችው? ሩታ ያለች እኮ አዲስ አበባ አጠገብ ላጠገብ ነው ተከራችቸዋል። ተከራታችሁ ያላችሁ ዳደ ኤፍሬም የምትባል ሰውዬ ማለት ነው። ኤደግ ቤት ድረስ አላነሳችም አደለ? ኤደግ ማውራት ትችል ነበር ስልክ ስለ አቤት ለማስመሰል እኮ አንደኛ ያንዳንዱ ልንገራችሁ ያንዳንዱ ወጥቶ ዩቱብ የሚሰራ እኔን አይመለከትም ነገራችን ላይ ለራሱ ጥቅም ነው። ጋይስ ይህን ትክክለኛ አስተያየት ነው የሚሰጠው። ምንም ማሽቃብጡ ነገር የለም። ገባችሁ? አስቡት ባሽቃብጥ የት እንደሚደርስ አውቃለሁኝ። ለምን አሽቀብጣሉ? ዩቱብ የከፈለኝ አይደለም። ሲጀምር ቢከፍልኝ ራሱ እንደዛ ንክኪ ውስጥ አልገባም። ማሽቀበጥ አልፈልግም። ገባችሁ እና ክብር ለቤተሰብ ቢያንስ ደገመችው። ዛሬ ሩተባ ይዘውኝ እንኳን አንተ አይደለም እናትና አባቴ በዮቴ አገባቸው ናለች አልሽው አራይ ደብራ ሮታይ ተረጋግ እንጂ እንደ ሴት ልጅ ተረጋጊ። በእርግጥ አዎ፣ ውሸቱ ትክክል አይደለም። በዚህ ደግፍሽ አለኝ። ግን አነጋገርሽ ቢያንስ ሚዲያ ላይ ነው አለሽ እና በቤትሽ ብጨርሽ በእርግጥ ሚዲያ ላይ የወጣ ነው ትሶኬ ግን በዚህ ደረጃ በሚዲያ ባትን ጫጩ ምንድን ነው ሕዝቡ ከእናንተ የሚማረው ምንድን ነው ምንድን ነው የምታስተምሪት ውሸት ቆይ ነው የምላችሁ ጋይስ ጥያቄ አልፈጠረባችሁም የሩት እርግዝና ባለፈው እንደዛ ነጭ ቀሚስ ለብሳ የመጣችሁ የስድስት ወር ትመስላለች ዛሬ ደግሞ ጭራሽ እርጉዝ ሳትሆን ቦርጫም ነው የምትመስለው ቦርጭ ትንሽ ቦርጭ ያላት ነው የሚመስለው እና ጥያቄ ፈጥሮብኛል እና ምንልላችሁ ፈልጌ ነው። በቤታችሁ ቢጨርሱ ምን አለበት ነው? ለምን ይቀርብናል? ዱራ ለምን ብላችሁ ካላሰባችሁ በስተቀር ማለት ነው። ስሩ ግን ከእናንተ ሕዝቡ ምንድን ነው የሚማረው? በነገራችን ላይ ታላችሁ አንድ ቀን እንደምትወርዱ አልጠራጠርም እኔ እንደዚህ። አሁንም እየወጣባችሁ ነው ውሸት እየወጣባችሁ፣ ድራማችሁ እየወጣ ነው ገባችሁ? ስለዚህ ብትረጋጉስ፣ ትክክለኛ ነገር ብታቀርቡስ፣ ለሚዲያም ሰለችን እኮ ሰለችን። በበኩል ይሄ በፊት ሩትና አብሬሽ ነው የምንፈልገው ባይሮቴን እውነት ለመናገር ገባችሁ። በፊት የሚሰሩ ደስ የሚል የፍቅር የራሳቸው በአብሬሽ በኩል ደግሞ በፊት የሚሰራ መልካም ነገር ቢያመጣ ምን አለን? ከዛ የተሻለ ነው ብር አግኝቶ አሁን እንደፈለገ ነው አደለ ረን እንጂ አላቅም ሩታ እውነታ አላት፣ ግን በዚህ መልኩ አደለም። እውነታ አላት። ለምን ዋሸ? ተደዋወለ መደዋወሉ ለምን አልተናገረም? በቀደም ስጠይቅ ለምን አልነገራትም? ይሄ የአብርሽ ጥፋት ነው ጋይስ፣ ገባቸው አደለን? ግን እንደዚህ ለቤተሰብ ክብር እንዴ! መከባበር አለባችሁ እርስ በርሳችሁ። አንቺ ለቤተሰብሽ ክብር መኖር አለበት በሚዲያ። ከዛስ ለራሱ ለባለቤትሽ ቤተሰብ ደግሞ ክብር መኖር አለበት እሱ ተናገረ። ትክክል እያልኩ አይደለም። በዚህ ደረጃ አይመለከትም ኤፋ በንቀት በዛም ማለት ነው። አራትና ናቁ ጋይስ ገና ብዙ ነገር ይጠበቀባቸዋል። መቼም ከአንድ ላይ ከሆናችሁ ማለት ነው። እሱ ፈጣሪ ነው የሚያውቀው። ስለዚህ እውነት አላት። በዚህ በነገራችን ላይ ነጺ እውነት አላት ማለት ነው። ቪዲዮን ይዛ ይወጣችሁ። እውነት አላት። እውነት ስላላት ልጅ በኮንፊደንስ ቪዲዮን ያወጣችሁ ስጀምር ደግሞ ነጽ ምንም አልፈለገችም። የምታስፈራሩን አቆሙ ነው አለችው። በቃ ለምን ታስፈራራለህ? አንተ ማን